ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አለው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ መልካም። ከኔ ጋር ሁሉ ድንቅ ነው። ትንሽ ጉንፋን ነገር ይዞኛል። ያ ጉንፋን ሳይሆን ሳይነስ አለብኝ። ነገር ሲሸተኝ ጉሮሮዬ ቶሎ ብሎ ያፍነኛል እና ለዛ ነው ስለ ድምፂ ያው ይቅርታ ጠይቃለሁ። እንዲሰማችሁ ጮክ እያልኩ አውራለሁ ማለት ነው። ዛሬ አንድ ነገር ወደ እናንተ ይዤ ይመጣውኝ፣ እሱ ምንድን ነው? እኔን ስለጠቀመኝ ምናልባት እናንተም እንደኔ የተቸገራችሁለት ኖሮ ትችላላችሁ እና በዚህ ጉዳይ ምናልባት እናንተንም ከጠቀማችሁ ብዬ ስላሰብኩኝ ነው። እኔ ሞክሬው ተስማምቶኛል። ለእኔ በጣም አሪፍ ነው እና ደግሞ የሚጎዳም ነገር አለን። ቤት ውስጥ የምናዘጋጀው ነገር ስለሆነ ምንም ሳይድ ኢፌክት የለውም። አይጎዳውም ማለት ነው። ያ ምንድነው? እንደዚህ ፀጉራችን ጫፉ አካባቢ የሚከረችፍብን፣ የሚነቃቀል የሚሰባበርብን አለ እና ያንን እንትን ይላል ያስወግድል፣ እንዳይሰባበር እንዳይነቃቀል ያደርግልናል። እኔ ከዚህ በፊት በጣም ብዙ ነገር ሞክሬ ምንም ነገር አልተሳካልኝም ነበረ ማለት ነው። ሁሌ ፀጉሬን በታጠብኩት ቁጥር በጣም ነበረ የሚነቃቀለው ጫፉ እያያዝብኛል ምናምን ነገር አሁን ግን ራሴ ቤት ውስጥ አዘጋጅቼ ውህድ ያንን መጠቀም ከጀመርኩኝ በኋላ ሰብይ ይመስገን በጣም ለውጣለን። ሰሞኑን ፍሪዝ አድርጌው ስለነበረ ያው እንደምታዩት ነው። እራሱ አልተፈተም ከርሉ አልተፈተም ነው እንደምታዩት ነው። እንደዛው ከርል እንደሆነ ነው። ሰሞኑን ፍሪዝ አድርጌ ስጠቀምበት ነበረ እና እና እናንተን በፊት እንደዚህ አያስገባም ነበር ፀጉሬ ማለት ነው። በጣም ጫፉ በቃ የተያያዘ ነው ምናም። አሁን እንደፈለግኩ ነው እንትን የምለው ጫፉ በጣም እያያዝብኛል እዚህ ጋር ማለት ነው። እና ከስር ሁላ ነው የሚነቃቀለው የሚ ፀጉር ማለት ነው። አሁን ግን እግዚአብሔር ይመስገን። ለማንኛውም ምን ተጠቀምሽ ስለምትሉኝ እየሰራው አሳያችኋለሁኝ። ከጠቀማችሁ እናንተም በቤታችሁ ውስጥ ቀላል ነገር ስለሆነ ማግኘት ስለምትችሉ በቤታችሁ ውስጥ ሰርታችሁ ተጠቀሙ። አሁን ግን ውህዱን እየሰራው ላሳያችሁ ውዶችዬ። እንግዲህ ያው እንደነገርኳችሁ ለምሰራው ውህድ ከተልባና ከሩዝ ነው። ሩዝ አለኝ እዚህ ጋር አላጠብኩትም በርግጥ አሁን አጥቤው ነው የምቀቅለው። እዚህ ጋር ሩዝ አለኝ። እዚህ ጋር ደግሞ ተልባ አለኝ ማለት ነው ተልባውን ጄሉን ብቻ ነው የምወስደው፣ ፍሬውን አላስገባበትም። ፍሬውን ስለማላስገባ ተልባውን ለብቻ በሌላ እቃ ነው የምቀቅለው። ሩዙን ደግሞ በሌላ እቃ ነው የምቀቅለው። ለምን አንድ ላይ ከቀቀልኩት፣ የተልባው ፍሬ ስለሚቀላቀልብኝ ለየብቻ ነው የምቀቅለው ማለት ነው። እና እስኪ ምን ይመስላል አብረን እናያለን ልቀቅለውና በተለያየ ድስት ከዛ አሳያችኋለሁ ውጤቱ። ያው እንግዲህ እንደነገርኳችሁ መጀመሪያ ተልባውን በዚህ መልኩ እንተነዳለሁ፣ ቀቅለዋለሁ በደንብ ጄል እስኪወጣልኝ ድረስ ነው መቀቅለው በደንብ ማለት ነው። ለምን ምን ምን ወስደው ጄሉን ስለሆነ በደንብ ጄል እስኪወጣው ድረስ መብሰል አለበት ተልባው ማለት ነው። ከዛ ከበሰለ በኋላ ደግሞ የሩዙን የሩዙንና የተልባውን ውህድ እንዴት እንደምሰራ አሳያችኋለሁ። ያው እንግዲህ አሁን እንደምታዩት በደንብ ጄል ወቶልኛል። ይሄንን ውሃውን ብቻ ነው ወስደው፣ አያችሁት ወፍራም ነው ፍሬውን ለየዋለው ማለት ነው። ጠለው እና ጀሉን ብቻ ነው ወስደው። ያው እንግዲህ ቅድም እንደነገርኳችሁ ሩዙንም በተመሳሳይ ነገር እንቀቅላለን ማለት ነው። በደንብ እንዲበስል አድርገን ሩዙንም እንደዚህ እንቀቅላለን። እኔ ያው ስሰራ ትንሽ በዛ አድርጌ ምናምን መሰራው ለሁለት ጊዜ የሚሆነኝ እና መሰራው አንድ ከተጠቀምኩት በኋላ የቀረውን ፍሪጅ አስገባዋለሁ እና ለሁለት ጊዜ የሚሆነኝን ነው የምሰራው ስሰራ ማለት ነው። እናንተ እንደ ፍላጎታችሁ ለአንድ ጊዜም ለሁለት ጊዜ የሚሆናችሁ መስራት ትችላላችሁ። ያው ቀደም እንደነገርኳችሁ ይሄው ለብቻ ውሃውን አውጥቼዋለሁ ጄሉን ማለት ነው እና እንግዲህ ሩዜ ሲበስል ጠብቄ አጠለው እና ሩዙን ብቻ ነው መወስደው። ውሃውን አልወስድም፣ የሩዙን ውሃውን አልወስድም። ሩዙን ብቻ ነው መወስደው። ከዛ አንድ ላይ አደባልቀውና ሌላ ደግሞ መጨመርባቸው ነገሮች ስላሉ አሳያቸዋለሁ። ይኸው እንግዲህ ዶትዬ እንደምትመለከቱት ሩዙም ማለት ነው በደንብ ነው ይበሰላልኝ። ለምን ስለምፈጨው ላም ማለት ስላለበት፣ ይኸው እንደምታዩት በደንብ በስሏል ማለት ነው። መቀዝቀዝ አለበት። ትንሽ ከቀዘቀዘ በኋላ ቅድም ያዘጋጀውት የተልባው ጄል አለ አይደለ? ከሱ ጋር አንድ ላይ ደባልቀውና ፈጫዋለሁ ውዶችዬ፣ ያው እንደነገርኳችሁ እንትን ብየዋለሁ ማለት ነው። ሁለቱን አንድ ላይ ያው ሩዙና ጄሊውን የተልባውን ጄሊውን ወስጄ አንድ ላይ አሁን ልፈጫው ነው ማለት ነው ስለሚጮህባችሁ ፈጭቸው ተመልሼ እመጣለሁ። ስቀባ አሳያችኋለሁ። እንግዲህ ይኸው ውዶች በዚህ መልኩ በደንብ ላም አድርጌ አዘጋጅችኋለሁ። ከዛ ምን ጨምርበታለሁ ይታያችኋል። ኮኮናት ኦይል፣ ማለት ነው ኮኮናት ኦይል ጨምርበታለሁ። ከፈናት ወይ ይራጋ እንደ ነበር ካገኘ ወዲያው ነው። እናንተ ያው እንደምትፈልጉት መጠን መጥናችሁ፣ ለፀጉራችሁ የሚበቃችሁ ያህል መጥናችሁ አድርጉ። በዚህ መልክ ኮኮናት ኦይል አድርጌበታለሁ። እና ደግሞ ቀንሽ ያስቀመጥኩት ኦሊቭ ኦይል አለኝ። ኦሊቭ ነው ይህ ማለት። ቀንሽ ነው፣ ከሌላ እቃ ላይ ከእቃው ላይ ቀንሽ ነው በዚህ ያስቀመጥኩት፣ እቃው ትልቅ ስለነበረ፣ በዚህ ቀንሽ እና ኦሊቭ እናደርግበታለን። ወይም ዘይት ዘይቱን ማለት ነው። በቤታችን እናገኛለን። ያው ዘይት ዘይቱን ከዛ እሱን በደንብ አድርገን እናዋህደዋለን በደንብ አድርገን ዘይቱን ዘይቱንና ኦሊቭ ዘይቱንና ኮኮናቱን በደንብ አድርገን ለምን እኔ መፍጫውን ሌላም ነገር ፈጭቼ ስለምጠቀምበት ዘይት ማስነካት አልፈለግብኝም። ለዚያ ነው እንጂ አንድ ላይ ቀላቅለን እንትን ማለት እንችል ነበረ። ግን ሌላም ነገር ስለምጠቀምበት መፍጫውን እዛው ውስጥ ኮኮናት ኦይል እና ኦሊቭ ዘይቱን እንትን ማለት አልጨመርኩኝም። ኦሊቭ ኦይል ዘይቱን መቀላቀል አልፈለግብኝም። ያው ደስ ያድርጌ፣ በደንብ አድርጌ አዋህችኋለሁ፣ ይታያል። አረ ያው በደንብ አድርጌ ነው ያዋህድኩት። አሁን ደግሞ እየተቀባው አሳያችኋለሁ ማለት ነው። ይኸው እንግዲህ አሁን ውጣ አድርጌ ያለው ላይ ላይ እንዳይጠባጠብብኝ ከእዛ ፀጉሬን ያው ሁለት ቦታ አለኝ ይላል ከፍዬዋለሁ ማለት ነው። በደንብ አድርጋችሁ በጣም ነው ደስ የሚለው የነገራችን ላይ ልስልስ ስለሚያደርገው። ያው እንግዲህ በስልኩ ካሜራ ነው እያየ እየተቀባት ያለሁት መስታወት ፈለገን ፍለፍቴ ያው ለእናንተ እንዲታያችሁ በደንብ ውስጥ ውስጥን ሁላ ነብሽም የሚቀባ በደንብ አድርገን እያዳረሰ ምስጥ ውስጥ ሁላ ደስ እየከፈለ ይቀበዋለ እንዲደረስ እንደዚህ እናደርገዋለን። ምስጥ ውስጥ ቢያንስ በሳምንት አንዴ እንደዚህ ብናደርግ በጣም ለውጥ እናያለን ፀጉራችን ላይ። ለእኔ በጣም ተስማምቶኛል። ና እስኪ ሞክሩት። እናንተ ስቱስቱን በደንብ እያደረግን እንዲነካው ማለት ነው። ፀጉራችን ማግኘት ስላለበት ውህዱን እንደዚህ እያደረግን በጣም ደስ የሚለው ነገራችን ላይ እኔ ቅቤ አልወድም፣ ግን እ ተመችቶኛል። ደስ የሚለኝ ቅቤ አልወድም። ለኔ በተፈጥሮ እንደዚህ ደስ አይለኝ፣ ቅቤ መቀባት አልወድም። የየ ሁሉ ሰው እንግዲህ ባህሪ ላይ ያያል አይደል? ባህሪ ፍላጎትም። እኔ ቅቤ አልወድም፣ ግን እንደዚህ ቤት ውስጥ ራሴ አዘጋጅቼ እንጠቀማለን። ቅድም ፍሪ ዞሮ ሽብሽብ ብሎ ትንሽ መስላ ነበረ። ከዛ ደግሞ ወደስኛው እናልፋለን ማለት ነው። ፀጉራችሁን ተንከባከቡት። ከተንከባከባችሁት የማያድግ ፀጉር የለም። ግን ያው እንክብካቤ ይፈልጋል አትክልት ሲሆን አትክልት ተክለ ነው ውሃ ማናጠጣ እኮ ሆነ እንደገና ደግሞ አስፈላጊ የሆኑትን ማዳበሪያ ምናም ማንሰጥ እኮ ሆነ ትወልጋለህ አይደል? እንደዛ ማለት ነው እንጂ የማያድግ ጸጉር የለ። በነገራችን የሁሉም ሰው ፀጉር ያድጋል፣ ግን ምንድን ነው የሚፈልገው? እንክብካቤ፣ እንክብካቤ ይፈልጋል። እኔ በፊት ጸጉሬን አልንከባከብም፣ እውነት ለመናገር በተለይ ደግሞ እዚህ አረብ ሀገር ከመጣሁ በኋላ በቃ ፍሪዛ ታጠበዋለሁ፣ በየሳምንቱ ፍሪዛ አደርገዋለሁ። በዛ ነው እንትን የምለው። ግን ሁሌ ደግሞ እንደዛ ሲሆን ጠፋልና ያል ነበረም። እዚህ አገር ስነራ ፀጉሪ በጣም ትልቅ ነበረ። አንደኛ ውሃው ነው መሰለኝ፣ አይዶ ነ አላቅም። በጣም ነው ይቆራረጠብኝ፣ በጣም ማለት ነው። የለም ቁመቱን እንዳለ ነው ያጨደው እንዳለ ማለት ነው። ግን አሁን እግዚአብሔር ይመስገን እንደዚህ ራሴ ቤት ውስጥ እንደዚህ እያደረግኩ መጠቀም ከጀመርኩኝ በኋላ እየተመለሰ ነው ወደ ነበረበት፣ እየተመለሰ ነው። እግዚአብሔር ይመስገን እና ሳትሰለቹ ሳትደክሙ፣ ተንጠሉ፣ ተንከባከቡ። ፀጉራችሁ እንክብካቤ ነው የሚፈልገው እንጂ ፀጉር ማደግ ፀጉር የለም። ለሁሉም ሰው ፀጉር ያድጋል ያለበት እንደዚህ በደንብ አድርጋችሁ እንዲዳረስ አድርጋችሁ ሁሉም ቦታ መቀባት እንግዲህ ደስ እንደሚል የሚያደርገው በቃ ቶሎ እኔ ለራሴ የማልሞክረውን ነገር ማለት ያልሰራልኝን ነገር ተጠቀሙ ካልላችሁ ለራሴ ተጠቅሜው ስለሰራልኝ የተቀባው ያሳየኋችሁ እ ለራሴ ሳልሞክረው ለራሴ ስሳሪ ሳልጠቀመው ተጠቀመው አይደለም ነው እንደዚህ እንግዲህ አዳርሽዋለሁ በደንብ አድርጌ ከዛ እንደዚህ ካደረጋችሁት በኋላ ቢያንስ ከሰላሳ ደቂቃ ወይም ሰላሳ ወይም አርባ አምስት ደቂቃ ላችሁ ላይ ካቆዩትና እናንተ በሚመቻችሁ በሚስማማችሁ ሻምፖ መታጠብ ፀጉራችሁ በሚስማማው ሻምፖ መታጠብ። እኔ ሻምፖ አልጠቀምም፣ ኮንዲሽነር ብቻ ነው የሚጠቀመው። ሻምፖ በጣም ነው ፀጉሬ እንትን የሚለው የሚያከራች ፍርብኝና በሳሙና ነው የሚጠጠሙ። በሳሙና ታጥቤ ከዛ ኮንዲሽነር እጠቀማለሁ እንጂ ሻምፖ አልጠቀምም። ሻምፖ በጣም ነው ፀጉሬ የሚበጣጥሰው በጣም ያከረችፍብኝ ብዙ ሻምፖ ሞክሬ ያለው ምንም በቃ ሻምፖ ሊስማማኝ አልቻለም። እና ይኸው እንደምታየት ስተቀድችዋለሁ እዛ እንትን ሙቀት እንዲያገኝ ስስ ፔስታል ማለት ነው ስስ ፔስታል እላችሁ ላይ ታደርጉና ከሰላሳ እስከ አርባ አምስት ደቂቃ ቆይታችሁ መታጠል እና እንግዲህ ይህንን ይመስላል። ለዛሬ የነበረኝ ቪዲዮ ሁላችሁም በየቤታችሁ ስለምታገኙት ሩዙንም፣ ተልባውንም፣ ኦሊቭ ኦይሉንም፣ ኮኮናትም የአረብ ሀገር አለ ኮኮናት ሳይት እናገኛለን ኦሊቭም እናገኛለን። ስለዚህ ቤታችሁ ውስጥ ሰርታችሁ ተጠቀሙት። እዛ ለውጦ ታዩት አላችሁ ማለት ነው። ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። እንግዲህ ከተመቻችሁ ከወደዳችሁት ሀሳብ አስተያየታችሁን ኮመንት መስጫ ሳጥን ላይ አስቀምጡልኝ። ቪዲዮን ከወደዳችሁ ደግሞ ሼር፣ ላይክ፣ ሰብስክራይብ አድርጎኝ ወዳችኋለሁ። ባይ ባይ ደህና ሆኖልኝ